ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የመጽሔት ክፍለ ጊዜ ይቀጥላል። የዘንድሮው ዓመት የከፍተኛ ትምህርት ተቋማት መግቢያ ወይም የኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ሾልኮ በመውጣቱና የሁለት ፈተናዎች ጥያቄዎች ከነመልሶቻቸው በማኅበራዊ በማህበራዊ መገናኛዎች በመሰራጨታቸው ምክንያት የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የድምፃችን ይሰማ የድጋፍ ግብረ ኃይል አባላት ተቃውሞ እያሰሙ ነው። እቅዱ የሙስሊም ተማሪዎችና በአጠቃላይ የሙስሊሙን ህብረተሰብ ያላገናዘበ በመሆኑ በምንም መልኩ ተቀባይነት አይኖረውም ሲሉም መግለጫ አውጥተዋል ጽዮን ግርማ የግብረ ኃይሉ አባል የሆኑትን አቶ ሳዲቅ አህመድን አነጋግራ ተከታዩን ዘግባለች ግንቦት 21 ቀን ጠዋት ሊሰጥ የነበረው የከፍተኛ ትምህርት ተቋማት መግቢያ ፈተና ፈተናው ከመሰጠቱ ቀን አስቀድሞ ሾልኮ መውጣቱና በማህበራዊ ሚዲያ ላይ በመሰራጨቱ ምክንያት የትምህርት ሚኒስቴር ፈተናው ተሰርዞ ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ ይሰጣል ማለቱ ሌላው ተቃውሞ አስነስቷል። ተቃውሞውን ያሰሙት በኢትዮጵያ ሙስሊሞች ጉዳይ ላይ በመስራት የሚታወቀው የድምፃችን ይሰማ በውጭ ሀገር የሚገኙ የድጋፍ ግብረ ኃይል አባላት ሲሆኑ ፈተናው ይሰጥበታል ተብሎ የታቀ ደበት ቀን የኢትዮጵያን የሙስሊም ህብረተሰብ ክፍል ያላገናዘበ ቀደም ባሉት ስርአቶች የኢትዮጵያ ሙስሊሞች የነበሩበትን ሁኔታ የሚመልስ ነው ብለውታል። ከድጋፍ ሰጪ ግብረ ኃይሉ አንዱ አስተባባሪ የሆኑት አቶ ሳዲቅ አህመድ ለአሜሪካ ድምጽ እንደተናገሩት የሙስሊም በዓል በሚውልበት ቀን ፈተና የመፈተን ሂደት ቀደም ባለው ስርዓት ሆን ተብሎ ሲደረግ የነበረ በደል እንደሆነ አስታውሰው አሁንም ህጋዊ በሆነው ቤተሰብ ከቤተሰብ ተሰብስቦ በሚደሰትበት የኢድ በዓል ቀን እንዲህ ያለ ብሔራዊ ፈተና ለማወጅ በአጠቃላይ በኢትዮጵያውያን ሙስሊሞች ላይ የተደረገ ታላቅ ንቀት ነው ብለዋል። መጪ ወር ረመዳን ነው። ረመዳን ማለት አንድ ወር በሙሉ ሙስሊሞች ስርአተ ጸሎታቸውን የሚያከናውንበት ቀኑን ጾመው ማታ ተራዊህ የሚሰግዱበት፣ እንደዚሁም ደግሞ ሌሊት ላይ የሚሰገዱ ሰላቶችን የሚሰግዱበት፣ ቁርአን የሚቀሩበት፣ ሰደቃ የሚያደርጉበት፣ በአጠቃላይ ወሩን በሙሉ በኢባዳ ወይም በጸሎት የሚያሳልፉበት ነው በአጠቃላይ በሀገሪቷ ውስጥ ያሉትን በሚሊዮን የሚቆጠሩ የሀገሪቱን ዜጎች ስነ ልቦና፣ የሀገሪቱን ዜጎች በዓል፣ የሀገሪቱን ዜጎች ሆናቴ ያማከለ መሆን አለበት። ስለዚህ ከታቀደም ከሐምሌ ወር ውጪ መሆን አለበት እንጂ በሐምሌ ወር የሚሆን ከሆነ በአጠቃላይ ታላቅ የሆነ ጽኑ የሆነ ቅዋሚ ይገጥመዋል። የኢትዮጵያን መንግስትን ከሙስሊሙ ማህበረሰብ ጋር ዳግም የሚያጣላው ጉዳይ ሆናል። በመሆኑም መንግስት አዲስ ያወጣውን እቅድ እንዲሰርዝና ይህንንም በአስቸኳይ ለህዝብ እንዲያሳውቅ ጠይቀዋል። ከቀናት በፊት የትምህርት ሚኒስቴር ሚኒስትሩ አቶ ሽፈራው ሽጉጤ በሰጡት መግለጫ ፈተናውን የሰረቁና በማህበራዊ ሚዲያ ላይ ያሰራጩ ሰዎች ለህግ እንደሚቀርቡ ገልጸው በተሰረዘው ፈተና ምትክ ለመጠባበቂያነት የተያዘው ፈተና ከሰኔ 27 ቀን እስከ ሰኔ 30 ይሰጣል ማለታቸው ይታወሳል። ይህን መግለጫ ተከትሎም ለፈተናው ሾልኮ መውጣት ኃላፊነት የወሰደው የኦሮሞ ተቃውሞ አስተባባሪና ከአስተባባሪዎቹ አንዱ የሆነው የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሐመድ ተማሪዎቹ ተጨማሪ ዝግጅት ጊዜ እንደሚያስፈልጋቸው እንዲሁም ወሩና እለቱ የሙስሊም በዓል የሚከበርበት ቀን በመሆኑ ፈተናው ለሁለት ወር እንዲራዘም ምክራ ሀሳብ ማቅረባቸውን መዘገባችን ይታወሳል። መንግስት ሀሳቡን ካልተቀበለና ፈተናው በተባለው ቀን የሚሰጥ ከሆነም በሚወሰደው እርምጃ ለሚደርሰው ተጨማሪ ኪሳራ መንግስት ኃላፊነቱን እንደሚወስድ በመግለጽ ማስጠንቀቃቸውን መዘገባችን ይታወሳል። ይህን በተመለከተም የትምህርት ሚኒስቴርን ምላሽ ለማካተት ተደጋጋሚ ሙከራ አድርገን አልተሳካልንም። አሁንም ጥረታችንን እንቀጥላለን።